የሳር ልጆች፣ አዳም ረታ። አሰልቺ ብርዳማ የዝናብ ወራቶች እንደ ኤልያዝ ግሞ አልፈዋል። በዝናብ የረጠቡ የባሕር ዛፍ ቅጠሎች እንደ ደረቁ አረንጓዴ የእንባ ጠብታዎች ተንጠልጥለዋል። ሁሉ ነገር ቀዝቅዟል። አንዳንድ የአጋጣሚ እንቅስቃሴ የማይታይ ስርቻ ውስጥ ሳሮችን እያነካካ ነፋስ ደብዛዛ ዜማ ይወልዳል። እርጥብ የመስከረም መሬት ትበርዳለች። በዝናቡ እዚህ ዳክሮ ያለፈ ደመና እወዲያ ተራሮችን አቅፎ ጥቁር አረንጓዴ ጉንጮቻቸውን ይስማል። ደካማ ፀሐይ በከፊል ዓይኗ ወደ ትምህርት ቤታችን ትቀላውጣለች። የክረምቱ ግራጫ ዱካ ገና በሁሉ ቦታ እንደሰፈፈ ነው። በክራር የሚታጀብ ዘማሪ መጠቆም ከማይቻል አቅጣጫ ያንጎራጉራል። እጆቼን ደረቴ ላይ አቆላልፌ ለብቻዬ ወደ መማሪያ ክፍል ገባው። ማንም አልነበረም። ክረምቱን በሙሉ ክፍሉ ስለተዘጋና የሚረብሻቸው ጉዳይ ስላልነበረ ሸረሪቶች በየጣራውና በየጥጉ ሰፍረዋል። አንድ የአስተማሪ መቀመጫ ወንበር ስቤ በቀስታ ቁጭ አልኩ። ወደ ጉያው ጀልኬ የደብተሮችና የመጽሐፍት ማስቀመጫውን ቦታ ዳበስኩት። አንድ የተሰበረና የደሎዶመ የመጽሐፊያ እርሳስ አገኘው። እንደ ጋቢ በወፈረ አቧራም ጣቶቼና መዳፌ የተሸፈኑ። እርሳሱን ወርውሬ የሚወድቅ ወፍራም ጭራሮ ሲጮ ይሰማኛል። ከተቀመጥኩበት ተነስቼ ወደ ጥቁር ሰሌዳው ሄድኩ። አጭር ቁመትና ረጅም ጎን አለው። እላዩ ላይ በቾክ የተጻፈውን የደበዘዘ ጽሑፍ ባናው ባለቀ መጥረጊያ ለማጥፋት ሞከርኩ፣ አልቻልኩም። ትዝ ይለኛል፣ የትምህርቱ ዓመት መጠናቀቂያ ሰኔ መጨረሻ ላይ ተማሪዎች ማርካቸውን የደመሩበት ነው። የጥቁር ሰሌዳው አንድ ጎን በጣሪያው በኩል በሚመጣ የዝናብ ወጨፎ ታጥቦ ነባር ጥቁር ቀለሙ ግራጫ ሆኗል። ተማሪ የሚቀመጥባቸው ዴስኮች በሙሉ ስሳ ቧራ ሸፍኗቸዋል። ትምህርት ሊጀመር በዋዜማው እንደተለመደው ተማሪዎች ሰማችሁ፣ እንድትቀመጡባቸው የተመደቡላችሁን መቀመጫዎች በሙሉ እራሳችሁ አጽዷቸው ይባላል። አምና ተብታባው ዳይሬክተራችን ባትሪ ድንጋይ ሰብስባችሁ ፍጩ ብለውን ሁለት ጥቁር ሰሌዳዎች ያላስቀብተውናል። ሰማያዊ ሱሬና ሸራ ጫማዎቼ በሙሉ በካርቦን ዱቄት ተቀባብተው ቢታጠቡ እንኳን አልለቀቁም። እናትና አባቴ ደግሞ በቁጣቸው ሊገሉኝ ነበር። አንተ ራስነ ዳይሬክተሩ ይሄን አይሉም። አስተማሪዎች እዚህ ጋር ሆነው ነው የሚያስተምሩት። ተመልሼ የአስተማሪ ወንበር ላይ ተቀመጥኩ። ፊት ለፊት አየው። በሐሳቤ ተማሪዎች በየዴስኩ አስቀመጥኩ። የሚያስፈራ ነገር አለው። በየዴስኩ ይደረግ የነበረውን አስባለው። ብርቱካን ማስቲካዋን ዴስክ ስር ትለጥፋለች። ተስፋ የግርጣቶቹን ጥፍር በወረቀት ያጠራቅማል። አንድ ጓደኛው ደብተር ገጾች መሃል ሊከት ዮሴፍ የቀለጠ ጭቃ ቀለሙን ባጸዳበት ወረቀት ነጩን ጠረጴዛ ይለቀልቃል። የሰው ስዕል ዴስኩ ላይ በመስመሮች ይስላል። አንዱ ተማሪ በክር የያዛትን አረንጓዴ ጢንዚዛ ክፍል ውስጥ ይለቃታል። አስተማሪያችን አፋቸው ዳርና ዳር ምራቃቸው የአጃ ነቁጥ ነው። እንደ አስተማሪ መምሰሉ አስጠልቶኝ ወይም አስፈርቶኝ ከወንበሩ ተነሳውና መሬት አየው። የተሰባበረ ቡናማ መስታወት የሚመስሉ የአሸን ክንፎች የክፍሉን የግድግዳ ጥግ ተከትለው ወለሉን ሞልተውታል። በወጨፎና በበረዶ መዋሲታቸው ተዘምሮ ዝናብን ወደ በጋ ብብሸኝተው ዕለቱን ስለ አረንጓዴ ቅጠል ሰብከው ያለፉ ዘር እምድር ማጸን በስብሶ በችግኞቹ ወደ ሰማይ እንዲያፈጥ ምኞት ክንፎች ብቻ የተቆራረጡ ረቂቅ ቆሻሻ የላውንደሪ ላስቲክ ቀለም ያላቸው የክፍሉን ጥግ ይዘው በመስመር የተደረደሩ ቀዝቃዛ ነፋስ ጎትተው ማይ ፈልፍለው ኦ አሼን፣ አንቺ ወትገብእ ውስተ መሬት የምስጥ መሲህ፣ ወደ ተከማቹበት ጠጋልኩና ጥቂቶቹን በቀኝ እጄ ዘግኜ መሃል መዳፌ ላይ አስቀመጥኳቸው። አቧራ ቅመዋል። በላቤ እርጥበት ቆዳዬ ላይ በተጣበቁት ጥቂት ክንፎች ውስጥ የእጄን የቆዳ መስመሮች ማየት እችላለሁ። እንደ ዛፍና የሳር ቅጠሎች ደም ስር የመሰሉ ነገሮች ተስለውባቸዋል። እጄ መሃል መከማቸታቸው ለስሜቴ እንግዳ የሆኑ ስላስመሰላቸው ጠረናቸውን ለመፈተሽ ወደ አፍንጫዬ ላስጠጋቸው ስል የመማሪያ ክፍሉ በር ተከፈተ። ከገባው የክፍሌ ተማሪ ከአበበ ጋር አይን ላይን ተገጣጠምን። የአበበ ትክ ምን እያደረክ ነው? እባክህ እኔ እንኳን እንደለመድከው ቦዘህ አይንህን ባሉ አየር ላይ ወይም የማይረባ ነገር ላይ ተክለህ አገኛለሁ ብዬ ነበር። ከድብር ትላወጣህ እውጭ ጤነኛ ጩጬ እየተጫዋጫዋ ሲጫወት አይሰማም። ብቻህን እንደ እንሽላሊት በየክፍሉ ሱክ ሱክ ደግሞ ምን እያደረግክ ነው? ካልጠፋ አሻንጉሊት በክረምት አግቢ ትጫወታለህ። እኔ አያስኩትንይ የወንድ ልጅ ቶክቻው ማጀንጥ የመሰለው አበበ በሁለት እጆቹ መዳፍ መሃል አንዲት የምታምር ወፍ ይዞ ወዳለውበት እየመጣ የአሸኖችን ክንፎች ከእጀ ላይ አራግፌ የተጠጋውት አየሽ፣ ዳዊት ከትምህርት ቤቱ ውሃ መጠጫ ቧንቧ ላይ አወረድኳት። ሳላስ ተውለው ፊቴ በድንጋጤ ይሁን በጥላቻ ስርዓቱ ተለወጠ መሰለኝ። ሊቀጥል የነበረውን የጉራ ንግግር አቋርጦ እጄን እንደገና አትኩሮ ከተመለከተ በኋላ ወፏን ጠረጴዛ ላይ አስቀመጣት። ጣቶቼ ላይ በላብ ተጣብቀው የቀሩትን የአሽን ክንፎች በሱሬ ቶሎ አራግፌ ወደ ወፏ ቀረብኩ። ላባዎቿ የሚያብለጨልጩ ጥቁር ናቸው። ከተለያየ አቅጣጫ ሲያዩቸው የተለያየ ቀለም ይይዛሉ። ሰማያዊ፣ አረንጓዴ፣ ሐምራዊ። ኩምቢዋ ደፋ ብሎ የተሰራ ቀጭን ረጅም ወደ ታች የዞረ ጥቁር ቅንፍ ነው። ዓይኖቿ እንደደነገጠች ሁሉ ተበልጥጠዋል። ፊቷን ወደ ቀኝና ወደ ግራ ታዘዋውራለች። የተጎዳች አትመስልም። እግሮቿ ግን እንደተሰበሩ ሁሉ ታጥፈዋል። በጣቶቼ ጀርባዋን ነካ ነካ አደረግኳት። ነካ ስሚ ዳዊት፣ ለፈረንጆች ለምን አንሸጣትም? ምን ያህል ታወጣልናለች? ብዙ ብዙ ብር ሊሰጡን ይችላሉ። አየህ፣ አድርቀው እቤታቸው ውስጥ ይሰቅሏታል። ገባኝ፣ ግን ይህ እንግዲህ ፈራ። እኔ ያስፈራኝም ግን አንተ ትልቅ ወንድምካይ ይገላል። አንተ ትሸጠዋለ። እኔም እኮ ትልቅ ወንድም አለኝ። ታዲያ ምን እናድርግ? እንልቀቃት አፈር ድሜ መልቀቅ። ወፏን ከጠረጴዛ ላይ አነሳትና በለቃት። እንኳን መብረር አልችልም አለ። እስኪ ልሞክራት አልኩት። ክፍሉ ውስጥ ሊለቃት ሲል እኔ ተው፣ ድንገት ከበረረች ከግድግዳው ጋር ወይ ከጣሪያው ጋር ተጋጭታ ልትሞት ስለምትችል ከክፍሉ ውጭ ይሻላል ስለው፣ በጥርጣሬ ትክ ብሎ ካየኝ በኋላ ተያይዘን ወጣን። እኔ ነኝ አላበበ ወፏን በሁለት እጆቹ መዳፎች አቅፎ ለመወርወር እየተዘጋጀ እጁን ዘርግቶ ከፍ አድርጎ ይዞ መብረሯ እያስፈራው ከመሬት አስር ጫማዎች ያህል ወደ ላይ ወረወራት። ከከባድ አየር ጋር መጋጨቷ ወፏን ለትንሽ ጊዜ ወደ ታች አወረዳትና አየር ውስጥ ላፍታ እንደሚወድቅና እንደሚነሳ አድርጓት ልትወድቅ ነው እያልን ልቦቻችን ተንጠልጥለው እያጤናት እያለ በትክክል መብረር ጀመረች። ከትንሽ ጊዜ በኋላ እንደፈራነው መውደቋ ቀርቶ ወደ ትምህርት ቤቱ ጀርባ እየበረረች ጠፋች። አበበ መላጫውን ገጥሞ በእኔ አቅጣጫዬ ያበበ ትክ፣ አሁን የሰራኝን ታያለህ። ውፏ መብረር እንደምችል አውቃል፣ ግን ደበከኝ ቂም እንደማረሳ ታውቃለህ። አሁን የችን ወፍ ሽጬ ብጠቀምስ፣ መሸጥስ ባልችል ለጓደኞቼ እየዞርክ ባሳይ። የበለጥኩ መስሎ ነበር አይዳዊት፣ ወይስ ወፍ እወዳለሁ ነው ታዲያ? እንዳንተ ሁለት ወር ከርመው በበሰበሱ የቢራቢሮ ክንፎች ልጫወት? ጠብቅ፣ ውስቲ የእኔ ትክ፣ መሃይም እኮ ነህ። እጅ ውስጥ ያስቀመጥካትን ወፍ መብረር ትቻል አትቻል መረዳት ያልቻልክ እኔ ላይ ምን ታፈጣለህ? የሰጣትን የቁስልክ ብለት ወፍ ገፊ ጭንቅላት ልትረዳ አልቻለችም። ምን ላድርግ? ለጥፋት ሲልኩ ይቀናል። የሁኔታውን ውጤት በማሰፍሰፍ እንጠብቅ የነበር ነው። ልጆች ሁሉ እርስ በእርሳችን ተያየን። ከፊሉ ድምፅ አውጥቶ ተናደደ፣ ከፊሉ ድምፅ አውጥቶ ሳቀ፣ ከፊሉ አበበ ፊት ላይ በማተኮር ወፏን በማጣቱ አብረው ለማዘን ዝም አሉ። አበበን ማስቀየም ባልፈልግም ይችን ረዳት የሌላት የምታምር ወፍ ከምትኖርበት አካባቢ አውጥቶ ገድሎ ማድረቅ ውብ የሚያደርጋት አይመስለኝም። ትላንት እንደዚህ አለፈ። ዛሬ አልጋይ ላይ ተንበል ብዬ አርሙኝ የተባለ የአማርኛ መጽሐፍ ሳነብ ዋልኩ። ደራሲው ማን እንደሆነ ትዝ አይለኝም። በብዙ ድርሳኖቹ የሚበደሉ ሰዎችን ወደ መላእክት እያስጠጋ ይመስላቸዋል፣ ወደ መላእክት ያስጠጋቸዋል። ትላንት ጓደኛ የያዛትን ወፍ እንዲያጣ አደረግኩት። ወፏ ሳዝናኝ እሱ ነው ግን ያገኛት ወፏ መለጠች። አበበ ተጎዳ፣ እኔ ግን አለው። አልተቀጣውም ወይስ የምቀጣበት ቀን እየዘገየ ነው? ዛሬ አረሙኝን ሳነብ ሁሉ ክፉ ይቀጣል፣ አገሩን የሚወደው ያሸንፋል፣ በጥይት ከተፋቀ የመነኩሴ ስጋና መንፈስ ወተት ውሃ ደም ይወጣል፣ ቀስተ ደመና ከመሬት አንድ ጫማ ከፍ ብሎ ይቆምና ልዩ ትንሣኤ ይፈለፍላል። ዝብርቅርቅ ያለ ነገር በጭንቀት የሚቆነጥጥ አእምሮዬን ይሄ ይሄ ስላደከመው ራሴን ላፍታታ ከቤት ወጣው። ጊዜው የመስከረ ምርጥ ባሩር ስለነበር የሰፈራችን መስኮች ላይ የሚጫወት ልጅ አልነበረም። ረባዳ መሬት ውስጥ ከተንጣለለው አውላላ ሜዳ ብቅ ጥልቅ የሚል የሚጠለስ ኳስ የለም፣ አይታይም። እንደ ብዙ ማለፊያ ቀናት በቀስታ እየተራመድኩ በጫማዬ ሳርና ጠጠር እየመታው ብዙ ጊዜ ፈተና ሲጠጋ ወደማጠናበት አንድ የተቀነጀ ቦታ ሄድኩ። ደኑ እስከሚችለው ያህል በቅሏል። ትልልቅ ቅርንጫፎቻቸው ለማገዶና ለፈረንጆች ገና ጌጥ የተቆረጡ ጽዶች፣ እንደተቸረቸሙ ሁሉ ቡፍ ብለው በነጫጭ ዱቄት የተጠመቁ ለጋ ባህር ዛፎች፣ የተለያየ ስም ያላቸው ደቃቅ ሐረጎች ሽምብራ ከሚያካክሉ አበባዎቻቸው ጋር ውሃ ያቋረ ስራቸው ድረስ ጎዳና ከፍተው የፀሐይን ጨረር እያስገቡ ሙኝቶች ከስር እጥፍ ዘርጋ እንዳለንጋ ቡላ አዋፋት ከወዲያ ወዲህ በአየር ውስጥ ይወረወራሉ። እንደ ሎሚ የዚህን ያለውበትን የደን ቦታ አንድ ትንሽ የምንጭ አቃቂ አቋርጣው ታልፋለች። ደጋግማ የምትታየው እርጥበት ሲበዛና ክረምት ሲነግስ ነው። መስከረም ሀ ሲባል እንደ ወንዝ የሚሮጥ አቅም ባይኖራትም በዚያ የደን ክልል ውስጥ ረግታ ትንሽ ካሬ ሜትር አቅፋ የሞት ሞቷን ትስለመለማለች። በሳሮች መሃል በጉቶዎች የተቦረቦረ ሆድቃ፣ ከብቶች በረገጡት የጭቃ ሰርጓዳ ውስጥ ውሃ ይቋጠርና ለጥቂት ቀናት ነፍሳት ይዋኛሉ። የሚያለከልኩ ተክሎች ወይም ሳሮች ለጥቂት ቀናት ወበቃቸውን ያራግቡበታል። ረዣዥም ዛፎች ከስር ያሉትን ጠንክሮ ከሚወርደው ፀሐይ ይጋርዷቸዋል። ይህ ከለላ እስከ መጨረሻው ይቀጥላል። የመጨረሻዋ ደቃቅ ተንቀሳቃሽ የወደቀ ቅጠል ተጠልላ እንቁላል ትጥል ይሆናል። አንድ ቀን ትናንሽ ቀዩት ቢራቢሮዎች ከሳሮች ላይ ተነስተው ዛፎች ላይ፣ ከዛፎች ላይ ወደ ሰፊው ንጹህ ሰማያዊ በጋ ይበራሉ። ሳሩን ሳይነካ የሚያልፍ ያለ አይመስልም። ጥንቸሎች ከተቀመጡበት ራቅ ብለው ማንም ባያሳዳቸው እንኳን በሩጫ ይጠፋሉ። አንድ ሀምሳ እግር ወደማይታወቅ አቅጣጫ ፍጥነቱን ሳይቀንስ ይጓዛል። ጓጉንቸር የባህር ዛፍ ዘይት ከሞላው ጉድጓድ ብቅ ብሎ በለስላሳው ሳር ላይ እመር እያለ ወደ ጀርባ ይሰወራል። ባለቤቱ ከተነሳበት ስፍራ ሆና ትክ ብላ ታየዋለች። አንድ ወፍ ከጽዱ ወደ ለጋ ዛፎች ከዚያ ወደ መሬት ወርዳ ያገኘችውን ለቃቅማ ወደ መጣችበት ተመለሰች። ከተሳተኛ አቅጣጫ አንዲት ወፍራም የውሃ ጠብታ እግሬ ስር ወደቀች። ዛፎች በሞቁ ክንፎቻቸው ስር ከደበቁት ውሃ እያንጠባጠቡ የልጅነት ጊዜ ክረምታቸውን በምትሃት ውስጥ እያስታወሱ ሁሉ ነገር ውብ ነበር፣ ህብር ነበር። ከቅጠሎቹ ዝዋዜ ከርጥበቱና ከሳሩ ሽታ ጋር ያነበብኩት ግጭት፣ ጦርነት፣ ደም፣ አውሬ ትርጉም ያጡ መሰለኝ። የእያንዳንዷ ስሟን የማላውቃት ወፍ ዝማሬ በነቂስ ትሰማለች ወይስ መሰለኝ። ከርቀት ተነባብረው ቢመጡ እንኳን ያለሻሞ ጆሮዬን ይማርኩታል። ውበት ከሰማይም ብርት ወደ ምድር ሳያቋርጥ የምትፈስ ትመስላለች። አዳም የበሰበሰ በለሱጦ ከዚች ኤደን ያወጣን ወደ ሞት፣ ወደ ጦርነት፣ ወደ ደም፣ ወደ አርበኝነት፣ ወደ ባንዳነት። ያቺ ሴት፣ ያቺ ቂልና ቀልቃላ ሴት፣ ያቺ ሔዋን የምትባል ሐጠራው። በወዴ ተንበለበልኩ። የቅጠሎችና የመሬቱ ቅዝቃዜ ሸሚዜን አልፎ በለዘብታ ደረቴ ላይ ሆዴ ላይ ጭኔ ላይ ይሰማኛል። ወደ መሬቱ አፈጠጥኩ። በትናንሹ ተሰነጣጥቋል። ከስንጥቆቹ ዳርቻዎችና ከመሃላቸው ቀጫጭን አረንጓዴ የሳር ጨረሮች በቅለዋል። አንዳንዶቹ በጣም ነጫጭ ፀጉሮች አላቸው። የፀሐይ ብርሃን የሚነካቸው አረንጓዴ መስታወት ይመስላሉ። ከሳምንት ከአስራ አምስት ቀን በኋላ እነዚህ ውበቶች ይጨልማሉ፣ በሀሩር መዳፍ ውስጥ ይጠቁና በመነመነች ተስፋ ቀዳዳ እግዜር እንዳሰላላቸው ወደምትመጣው የክረምት ተስፋቸው በድጋሚ ያፈጣሉ። እስከዚያ ድረስ የሰው ልጅ ይገናል። ደም፣ ጦርነት፣ ምቀኝነት፣ አርሙኞች የሚወዳደራቸው ስለሚያጡ ይጣፍጣሉ በክፎች መሃል ያለ ፉክክር፣ ከአጥፊዎች የመምረት ጣጣ። የሰው ልጅ ደግሞ ይገላል፣ ባገኘው ነገር ይዘለዝላል። መነኩሴ ይገላል፣ ደናግል የቆሙበትን መሬት ያፈርሳል፣ የውሃንን ይግጣል። ውብ ምንጮች ሲደርቁ ሰው መልካምነትን ከማን ይገልብጥ? ማኅበረሰብ መርቀቁ በስቶበት ደም ያጎርፋል፣ ወፍ ይገላል፣ መነኩሴ ይሰዋል። በዚህች የተፈጥሮ ውበት ውስጥ ስሰምጥ ተሰማኝ። በሚጣፍ ጥቅፏ ውስጥ ጡት እንደተደገፈ ሕፃን ሰውነቴ እየላላ የአየሩ ጽዳት ውስጤን እያጠባት ከስጋ አልፎ ነፍሴን ያጥለቀለቃት ሲመስል ሳሩ እንዳበዝኩ እንደ ኦክቶፖስ ብዙ እጆች እንዲኖሩኝ ተመኘው። በአንዱ ምንጯን ዘግኜ ጠጣለው፣ በአንዱ ወፎቿን ለሩካቤ አቅፋለው፣ በአንዱ እንደ ጨው የነጡ ደመናዎቿን መርጬ እላዬ ላይ እንደ ነጠላ ጥላቸዋለሁ። በአንዱ ከፀሐይ የግለት ቂጣ ቆንጥሬ ያመጣለው። ያመጣለሁ በሌላው እጄ ላይ ጥቂት ከዋክብትና ጨረቃን ይዛለው፣ የራሴንም አውደ ነገስ ትገጥማለው። የልቤ ሲሞላ ከት ብዬ ስቃለው። ግን ነገ ወደ ትምህርት ቤት የመለሳለሁ ሰዎች ወፍ ሲገሉ ስለ ጀግና ሲያወሩ ፈሪ ሲረግሙ ሲፈነክቷ ያለው። ዛሬ ቅጠሉን አሸተትኩና ወዳፊ የወሰድኩት አንድ ሁለት ጊዜ አኘኩት። ጥቂት ሳሮችን በጣቶች አሸዋቸው ያዘሉት የዋደም እውስጣቸው ስለፈነዳ ጥቁር አረንጓዴ የሆኑ ጀርባዬ ላይ የነጠረ አንድ ድንጋይ ፊት ለፊቴ እየተንከባለለ ወደቀ። በጣም ስላመመኝ ወገቤን አጥፌ እየተንጠራራው ጮኩ አይኖቼ ፊት ለፊት ትናንሽ ኅብረ ቀለማት ያላቸው ከዋክብቶች እየበቀሉ ፈነዱ የተመታውበትን ቦታ ለማሸት እጄን ብሰድ ልደርስበት አልቻልኩም ድንጋዩ የተወረወረበት ወደ መሰለኛ አቅጣጫ ብዞር ማንም አይታየኝም ግን የሚሮጥ የሰው ኮቴ ብቻ ከእኔ እየራቀ ስሄድ ይሰማኛል እያቃሰጥኩ፣ ቆምኩ። አኝኬ ያልጨረስኳቸው አንድ ሁለት ረጃጅም ሳሮች እንደ ቀጫጭን አረንጓዴ ምላሶች በተገጠሙት ከንፈሮቼ ግራና ቀኝ ወጥተዋል። አፌ ውስጥ ያልበሰለ ጎመን ያስቀመጥኩ መሰለኝ። ጅሌ ሆንኩ። ሳሮቹን ተፋዋቸው፣ አፌን ጠረኩ። ለምን እንደተመታው ራሴንም ማንንም ለመጠየቅ አልፈለግኩም። ከጥቂት ጊዜ በኋላ ሁሉን ረስቼ በዛፎች መሃል እግር በራስ የሚበሩ ሁለት ቢራቢሮዎችን ማሳደድ ጀመሩ። ሚካኤል ይሁን ገብርኤል ብቻ የሆነ የዝክር ቀን ነበር። አበበ የዚያን ቀን እንደ ንጉሥ ሰርቶታል ቤቱ እናቱና አባቱ ካዘጋጁት የበጎጥና የጥጃ ስጋ ቁርጥ ሌላ በከረሜላ ጉንጩን ወጥሯል። የሚያላምጠውን እያንዳንዱን ከረሜላ ከመጀመሪያው እስከ መጨረሻው ካፉ እያወጣ ምን ያህል እንዳነሰበት በስስት ይፈትሻል። ከዚህ መጠጣና ስለላ ሲያርፍ እንዲህ ብሎ ይዘፍናል። አልማዜ አትለኝ ሁልጊዜ፣ አልማዜ እንዳይገባኝ ትካዜ አጫውሽኝ ሁልጊዜ አልማዜ አልማዜ። ብዙ መቁጠር የሚከብዱ ዜዎች ይቀጥላሉ። ከረሜላውን ከአፏ አውጥቶ በቆሸሸ እጁ ይይዛል። እንደ ውሃ የሚፈስ የስኳር ማር በለምቦጩ ተንከባሎ ይወርድና ተቀንፎ የወጣ አገጩ ላይ ይደለላል። ጎረቤታሞች ስለሆን ማታ ጠላጠጡ እራት ራት ብሉ ተብሎ ቤተሰቦቹ ቤተሰባችንን በሙሉ ጠሩት። ለመቅረት ምክንያት ብፈጥርም ጎነታት ለወሰዱኝ። ከአበበ ጋር አትጫወትም አለችኝ። በወፏ ነገር እንደተኮራረፍን የማታውቀው እናቴ ቀጠለች። ብዙ ሰው ካለ የምሰሩት ስራ አይጠፋ። አይ እሱ ትርንጎን ካልሆነ ሌላ ማየት አይፈልግም አለ አባቴ። ጭቅጭቅ ደግሞ አልወድም። ሄድኩ። ከአበበ ጋር እንደሌላው ጊዜ አልተጫወትንም። ከሁለቱ ቤተሰቦች ሌላ ቤቱ ውስጥ ማንም ስላልነበረ ስራ አልበዛም። ግን አንድ ነገር ሆነ። እንግዲህ አበበ ብዙ ጨዋታዎችን ሊያመጣ ሞከረ። ከወላጆች እስኪ ዳንስ ቢጤ ሞክሩ ብለው እንዲሉ እስኪሰሙት ድረስ ጮክ እያለ ለመስፈን ጣረ። ያቺው አልማዜ እንዳይገባች ትካዜ ነገር አይናፋር በመሆኔ ልፎካከረው አልቻልኩም። እየተሳቀለት በእኔ ላይ ድል ሊቀዳጅ ያላሰለሰ ጥረት ቢያደርግ የሰማው አልነበረም። ክረምት ያሳለፈበትን የብይ ሀብት አሸንፎት ሳይሆን ገዝቶት ከረጢቱ ውስጥ እንዳለ እያንኮሻኮሸ እንድትሻፍጅ ነው። ሻፍርሽ አይደለም ቢኖረኝ እያልሽ። ሁሉም ነገር የደስታ ስሜት ሊሰጠኝ አልቻለም። ወላጆቻችን ጠላ ተደግፈው ሐሜት ይቀጫሉ፣ በሳቅ ያውካሉ። እራት ገና ሳይቀርብ የእናቴ ፊት በጠላና ባረቄ ቀልቷል። ጨዋታው አለቀባቸው መሰል ለትንሽ ጊዜ ጸጥ አሉ። ሁሉም ራት እንዲቀርብ የረቀቀ መልእክት የሚያስተላልፉ መሰሉ። ከመሃል እናቴ የጠየቀች፣ ያበበ እናት፣ ይህን የመሰለ ጉዝጓዜ ታገኘሽ ጨፍ ያለ እንዲ። አሁንም የሚገርምሽ አብዬን ያመጣልኝ ከየት እንዳገኘው እግሮ የማይረግጠው ወደ አበበ ዞር ብያየው ተፋጠጥን። ዳዊት ይችችን አይነት ነገር አያደርጋትም! ቢሰጡትም አያመጣውም። አቤ ሰዓት እቴ ምንም የማያመልጠው አንድ ጊዜ ያደረገው ትዝ ይላችኋል፣ አራት ዓመት አይሞላውም እኮ። ቀጠለች እናቴ ወሬዋን። ከአበበ ጋር ተፋጠናል። የአበበ ትክ፣ አንተ ጅል፣ ቂሜን የምረሳ መስሏል። ሳር አይበላም ይረገጣል፣ ሰንበቴ ታደርግና ትረግጧል። አለ አይደል በቃ እንጂ አይበላም ሳሩን የሚበላው ከብት ላሚቦራ ምናምን ነው። የእኔ ትክ ሳሩ ለምን ትከሏል? ሳሩ ደስ ይለኛል። አንተ የምትመጣውን የስኳር ኳስ ከጉንጫ አፈናጥሮ የሚያወጣ እንደ ርቢ ቢላክ ብትወዳለህ። ሳሩ ደስ የሚል ነበር እኮ አበበ። ለጀግነት ወሰንስጠው አንተ ቤት ድሮም አልበላም፣ መብላትም አልፈልግም፣ ወደፊትም አልበላም። ወጥህ የርግብ ስጋ ይሆን ይሆናል። ከተቀመጥኩበት ተነስቼ እምባ እያነቀኝ ወደ ውጭ ወጣው። ግራ ተጋብታ ተከትላኝ ወጣችሁ። እናቴ የቤቴን አጥር በር ከፍቼ ስገባ እና አበበ ቤት ግቢውን ሆና ተጣራች። ዳዊት ዳዊት፣ ምን ሆንክ ዳዊት፣ መልስ። ሳልመልስላት የአጥሩን ለስላሳ የብረት በር በጉንጬ እያሸው በቀስታ አለቀስኩ። እምባ ያቃጠለኝ የቤቴን በር ከፍቼ ስገባ ለቅሶዬ ጨመረ። ሳሎን ውስጥ እኔ ብቻ ነበርኩ።